ኩኑ ቅዱሳነ እስመ ቅዱስ አነ፣ እኔ ቅዱስ ነኝና እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። ይህ ቃል የሚገኘው አንደኛ ጴጥሮስ ምዕራፍ 1 ቁጥር አስራ አምስት ላይ ነው። ይህንን የጻፈልን መልእክቱን ቅዱስ ጴጥሮስ የሐዋርያት አለቃ ነው። ቃሉ ግን የእግዚአብሔር ነው፣ የራሱ እግዚአብሔር ነው። አስቀድሞ በዘመነ ብሉይ እግዚአብሔር ለሕዝበ እስራኤል ህዝቡ የሰጠው መመሪያ፣ ያንን ጠቅሶ እግዚአብሔር ህዝቡን እንዲህ ይላል፦ ከጥንት ጀምሮ እኔ አምላካችሁ እግዚአብሔር ቅዱስ አምላክ ነኝ። እናንተም ህዝቦቼ እኔ እኔ ቅዱስ ከሆንኩ እናንተም ደግሞ የምታምኑብኝ በኖሯችሁ ሁሉ ቅዱሳን ሁኑ ብሎናል። ስለዚህ በየዘመኑ ያለው የእግዚአብሔር ህዝብ አምላኩ እግዚአብሔር በባህሪው ማንም ሳይሰጠው በራሱ ቅዱስ የሆነ አምላክ ነውና፣ እግዚአብሔር ደግሞ የሚያምኑት የሚከተሉት ሁሉ የሰው ልጆች ቅዱሳን እንዲሆኑ ይፈልጋል። እግዚአብሔርን አምናለሁ ብሎ እግዚአብሔርን ይፈልጋለሁ ብሎ የእግዚአብሔር ሰው ነኝ የእግዚአብሔር ልጅ ነኝ አማኝ ነኝ ሃይማኖተኛ ነኝ እያለ ቅዱስ የማይሆን ካለ ግን እውነተኛ ተከታይ የእግዚአብሔር ሰው አይደለም። እግዚአብሔር የሚፈልገው እርሱን ራሱን የሚመስል ነው። እግዚአብሔር ከቸርነቱ የተነሳ እንድንመስለው ሁሉ ፈቅዶልናል። ይሄ እግዚአብሔር ልግስና ነው። አሁን ሰው ባለጸጋ ቢሆን ልክ በሱ ልክ ሰው ሁሉ ባለጸጋ እንዲሆን ላይመኝ ይችላል። ባለስልጣን ቢሆን በሱ ልክ ሁሉም እንዲደርስበት ላይፈልግ ይችላል። የሰው ደካማነት ነው። እግዚአብሔር ግን እሱ የሆነውን ነገር እኛ እንድንሆን ፈቀድን። ይሄ ታዲያ የእግዚአብሔር ታላቅ ስጦታ ነው። ስጦታው ምንድን ነው? እግዚአብሔር ቅዱስ ነኝ እኔ እናንተም ደግሞ ቅዱሳን ሁኑ ነው የዛሬው በዓልም የምናከብረው በዚህ ምክንያት ነው። ዛሬ የቅዱሱ የጻድቁ የአቡነ ገብረ መንፈስ ቅዱስ ወይም በሌላው ስማቸው ገብረ ሕይወትም ይባላሉ። የኚህን ጻድቅ አባት ነው በዓል እያከበርን ያለ ነው። ጻድቁ ይህን ቃል መሠረት አድርገው የጸደቁ ቅዱስ የሆኑ በመጽደቃቸው ቅዱስ በመሆናቸው ደግሞ ፍጻሜያቸው ቅዱስ አምላክ ለሆነ እግዚአብሔር በረፍታቸው ጊዜ ክብራቸውን የገለጠበት ዕለት ነው። የቅዱሳን ክብር የሚገለጠው አንዱ በሚያርፉበት ዕለት ነው። ቅዱሳን መሆናቸው ዓለም ሳያውቃቸው ቢቀር በእረፍታቸው ቀን ግን እግዚአብሔር ለመላው ዓለም ለሰው ሁሉ ክብራቸውን ይገልጠዋል በእረፍታቸው። እንግዲህ ዋናው ነገር የሰው ልጅ ከሁሉ ነገር መሆን ያለበት ቅዱስ ነው። እግዚአብሔር ሕዝቦቹ እንድንሆን በእርሱ አምነን እንድንከተለው ጠርቶናል። የጠራን ደግሞ ቅዱስ እንድንሆን ነው በዚሁ በቅዱስ ጴጥሮስ መልእክት ላይ ምንድን ነው ቢሉ የጠራችሁ እርሱ እግዚአብሔር ቅዱስ እንደሆነ እናንተ በኑሯችሁ ቅዱስ ሁኑ እግዚአብሔር እኛን ክርስቲያኖችን አሁን በዘመነ ወንጌል በዘመነ ሀዲስ ኪዳን ያለነው ክርስቲያኖችን ሁሉ ኦርቶዶክሳውያንን ሁሉ የጠራን ለምንድን ነው? ኦርቶዶክስ የሆን ነው ለምንድነው? ኦርቶዶክስ ክርስቲያን የሆነው ስንል ቅዱስ ለመሆን ነው። እንደርሱ ከሌላው የዓለም ከሆነው ሕዝብ፣ ከምድራዊ ሀሳብ ካልወጣ ሕዝብ፣ ከስጋዊነት ካልተላቀቀ ሕዝብ ወጥተን ተለይተን ቅዱስ እንድንሆን ነው። ምእመናንም፣ ካህናትም ቅዱስ መሆን ማለት በዚህ በቅዱስ መጽሐፍ ትርጓሜ ለመነኑ ገዳም ለገቡ በዱር በዋሻ ለሚኖሩ ብቻ አይደለም። ምናልባት እንደዚህ የሚያስብ ሰው ሊኖር ይችላል። እንዲህ የሚያስብ ካለ የማይመለከተው ጉዳይ አድርጎ የሩቅ ጉዳይ በተወሰነ የጸደቁትን ብቻ የሚኖሩት ሕይወት አድርጎ እርሱ ዓለማዊ ሕይወት ሊመራ ይችላል። እንደዛ አይደለም። ቅዱስነት የሁሉም ጉዳይ ነው። በአርባ ቀን በኦርቶዶክስ እምነት የተጠመቀ በሰማኒያ ቀኗ ሴት ስትጠመቅ ቅዱስ ሆናለች። ከመጀመሪያው ከአዳምና ከሔዋን ኃጢአት በመራቅ በመለየት ቅዱስነት ተሰጥቷል። የእግዚአብሔር ልጅነት አግኝተዋል። ከዚያ ከጥምቀቱ ጀምሮ ክርስቲያን ሁሉ ቅዱስ ነው። ነገር ግን በኑሮ በዚህ ዓለም ሂደት ያ ቅድስና ሊቆሽሽ፣ ሊያድፍ፣ ሊጎድፍ ይችላል። ያንን ደግሞ በንስሐ እንደገና ያደፈውን፣ የቆሸሸውን ክርስትናውን ያጣው የጎሰቆለ ጸጋውን ማስመለስ ይችላል። የንስሐ ጥቅሙ ይሄ ነው። ንስሓ የገቡ ቅዱስ መሆን ንጹሕ መሆን የእግዚአብሔር ሰው መሆን ትክክለኛ ኦርቶዶክስ መሆን ይገባል። እንዲህ ከሆነ ሁሉም ክርስቲያን ይጸድቃል። ሁሉም ክርስቲያን ቅዱስ መሆን ይችላል። ነገር ግን እውቀት ከጎደለው፣ በእውቀት ላይ ያልተመሰረተ ክርስትና ከሆነ ቅዱስና ላይኖረው ይችላል። ሰው ኦርቶዶክስ ሆኖ ክርስቲያን ሆኖ ብዙ ነገር ነው፣ ውጫዊ ነገሩ ባለባበሱ፣ ባነጋገሩ ክርስቲያንነቱን ሊገልጥ ይችላል በሚያደርጋቸው ነገሮች። ልቡ ግን ከእግዚአብሔር ጋር ካልተገናኘ ግን ውጫዊው ነገር፣ ውጫዊ መገለጫ የማንነቱ ይሆናል እንጂ ከእግዚአብሔር ጋር ቀጥታ ያለው ግንኙነትን ያሳይ። ስለዚህ እግዚአብሔር የጠራን ለቅድስና ነው። ቅድስና ደግሞ የእግዚአብሔር ባህሪ ነው። ቅዱስነትን እንድንማር ደግሞ ብዙ ቅዱሳን ምስክሮች አሉ፣ ያለ ምስክር አልተወንም። እንደነ አቡነ ገብረ መንፈስ ቅዱስ፣ እንደነ አቡነ ተክለ ሃይማኖት እልፋ ኢላፋት ቅዱሳን አሉ የከበቡ። እነዚህን ታዲያ ቅዱሳን ሁሉ የምናከብራቸው ደግሞ በዕለታቸውም፣ በልደታቸውም፣ በረፍታቸውም፣ በገድላቸውም እየተማርን እኛም ቅዱስ እንድንሆን ነው። ስለዚህ የተወደዳችሁ ኦርቶዶክሳውያን የዚህ የአረቅጥ አካባቢ ከተማ መመናል እንዲሁም ከሌሎቹም አድባራት የመጣችው መመናል። ዋናው ነገር በዓል ስናከብር የመጣንበት ጉዳይ ምን እንደሆነ ተረተን ገበያ እንደሚሄድ ሰው ዝም ብሎ ገበያ ደርሶ ዘንቢል ይዞ በባዶ አይመለስም። የፈለገው ነገር አለ። የፈለገውን ነገር ከገበያ ገዝቶ ለቤቱ የሚያስፈልገውን ይዞ ነው የሚሄደው። ቤተክርስቲያን የሚሄድ ሰው ባዶውን መጥቶ ባዶ አይመለስም። ባዶ እንኳን ሆኖ ቢመታ ልቦናው በእውቀት ተሞልቶ መሄድ አለበት። ተባርኮ መሄድ አለበት። ተቀድሶ መሄድ አለበት። ጸጥቶ መሄድ አለበት። አዋቂ ሆኖ መሄድ አለበት። ከብሮ መሄድ አለበት። ቀጣይ ሕይወቱን እንዴት እንደሚመራ ማስተዋል ይዞ መሄድ አለበት። እነዚህን ቁምነገሮች ካደረገ ጥሩ መንፈሳዊ ገበያተኛ ነው ማለት ነው። ስለዚህ ወደዚህ በዓል ስንመጣ ዛሬ ምንድን ነው? የጻድቁ የቅዱሱ በዓል ነው። ታዲያ ለኔ ምንድን ነው? ለቤተክርስቲያን ምንድነው? ስንል ጻድቅስ ማን ነው? ጻድቅ ማለት ትክክለኛ ማለት ነው። እውነተኛ ማለት ነው። ጸደቀ እውነተኛ ሆነ፣ ትክክለኛ ማለት ነው። ምን ማለት ነው እውነተኛ የእግዚአብሔር ወዳጅ፣ የእግዚአብሔር ልጅ፣ የእግዚአብሔር ሰው፣ የእግዚአብሔር አገልጋይ ትክክለኛ የሆነ ያልተጣመመ እምነቱም ያልተጣመመ፣ ያልተንሻፈፈ ምግባሩም እንደዚሁ ወጣ ገባ ያልሆነ፣ ያልተመሰቃቀለ በእምነትም በምግባርም ቀጥ ያለ ለእግዚአብሔር ለአምላኩ ፊት ለፊት የሚታይ የከበረ ሰው ጻድቅ ይባላል። አቡነ ገብረ መንፈስ ቅዱስ ጻድቅ ናቸው። ግብፃዊ ናቸው በዜግነት በትውልድ። ጻድቃን ድንበር የላቸው። ወገንተኝነት አያውቁ፣ ዘረኝነት አያውቁ። ሁሉም አገራቸው፣ ሁሉም ወገናቸው ነው። ለእምነታቸው ለምግባራቸው የሚመች ቦታ የትም ሄደው ሃይማኖታቸውን አጽንተው ያስፋፋሉ። ምግባራቸው በምግባር ብርሃናቸው ጨለማን ያበራሉ። አሁን እንዳለው ዓለም እንኳን ከሌላ አህጉር ከአንድ አገር ውስጥ ያለው ሕዝብ ከአንድ መንደር ውስጥ ከአንድ ቀበሌ ውስጥ ያለው ሃይማኖት ስላልገባው እንደነዚህ ቅዱሳን በጎጥ ይከፋፈላል በወንዝ ይከፋፈላል፣ በቀበሌ ይከፋፈላል፣ በዘር በቋንቋ ይከፋፈላል። ይሄ ትክክለኛነት አይደለም፣ ጻድቅነት አይደለም፣ ኦርቶዶክሳዊነት አይደለም። ኦርቶዶክስነት ይሄን ሁሉ ማጥፋት ነው። ሰው በሰውነቱ በቃ ሰው መሆኑን ማመን፣ ከዚያ ደግሞ ክርስቲያን መሆኑን ኦርቶዶክስ መሆኑን፣ ከዚያ መልካም ሰው መሆኑን ብቻ ማመን ነው። የተወለድ የታደግ ምንድነው ቋንቋ ወንዝህ የት ነው? ዘርህ፣ ነገድህ፣ ጎጥህ፣ ጎሳህ አይባልም። በኦርቶዶክስነት እግዚአብሔር ሰው መሆኑ ብቻ ነው። ስለዚህ የእኚህ ጻድቅ አባታችን ወደ እኛ መጡ። ከተወለዱበት ሀገር ይልቅ በሀገራችን ብዙ ዓመታት ብዙ መቶ ዓመታት ቆዩ። እዚሁ በደረሱበት ተጋድለው ታሪክ ወንጌል ሰብከው ለኢትዮጵያ ጸልየው ኢትዮጵያውያንን በወንጌል ክርስትናቸውን አሳውቀው እሳቸው በጾም በጸሎት ተወስነው በምስጋና ተወስነው እንኳን ሰው እንስሳት አራዊት ተገዝተውላቸው ቃል ኪዳን ፈጣሪ ሰጥቷቸው በምድር ላይ ያለውን ኑሯቸውን የ562 ዓመት ቆይታ ጨርሰው በአ62 ዓመታቸው ዛሬ መጋቢት አምስት ቀን ያረፉበት ነው። ያው ያረፉት የሚደንቅ ነው። ኢትዮጵያ ብቻ መሆን ሳይሆን በእኛው ሀገረ ስብከት ነው። በዚሁ በጉራጌ ምድር በምድረ ከብድ ነው። ይሄ የጉራጌ ምድር የቅዱሳን ምድር ነው። ቅዱሳን የጸለዩበት ነው። የተጋደሉበት ነው። ምድረ ከምድር ማለት የጉራጌ ምድር ነው። ትልቁ ገዳማችን ያለበት ነው። እንግዲህ ህዝቡ ቅዱስ መሆን ያለበት ማለት ነው። ቅዱሳን የጸለዩበት ምድር ከሆነ ህዝቡ ቅዱሳንን መምሰል አለበት። ቅዱሳን እግዚአብሔርን ስለሚመስሉ ይሄ ከሆነ የቅዱሳን ልጆች ነን ማለት ነው። እንግዲህ ብዙ ቅዱሳን እንደና አቡነ ተክለ ሃይማኖት በእነር አማኑኤል የጸለዩበት ነው። እና አቡነ ዜና ማርቆስ ምሁር ኢየሱስ ገዳም ጸለዩ። እነዚህ ኢትዮጵያውያን ቅዱሳን የሀገረ ስብከት የቅዱሳን ሀገረ ስብከት ነው። ታዲያ ህዝቡ ቅዱስ መሆን አለበት። ቅዱስ መሆን ማለት ደግሞ ሃይማኖቱ ኦርቶዶክስን አጥብቆ መያዝ የተቀደሰ ኢትዮጵያዊ ባህሉን መጠበቅ ሃይማኖቱና የተቀደሰ ባህሉ ወላጆች ለልጆች ማስተላለፍ ልጆች ከወላጆቻቸው ሃይማኖታቸውን መረከብ፣ ጥሩ የተቀደሰውን ባህል መውረስ። እንግዲህ ጥሩ ባህል ምንድነው? ሰው ማክበር፣ ሰውን መውደድ፣ ህዝብን መውደድ፣ አገር መውደድ በፍቅር መኖር፣ እንግዳ መቀበል፣ ትህትና፣ የዋህነት፣ እንግዳ ተቀባይነት የመሳሰሉት በሃይማኖት የተገኙ የጥሩ ባህል መገለጫዎች ናቸው። ህዝቡ በዚህ የሚታወቅ ከሆነ እንግዲህ ቅዱሳኑ መሰለያቸው በረከታቸው በሀገረ ስብከቱ አሁንም አለ ማለት ነው። የቅዱሳን ልጆች ምድር ናት ማለት ነው። ጣዖት መኖር የለበትም። አምልኮ ባዕድ መኖር የለበትም። ከእግዚአብሔር ውጭ ሌላ መመለክ የለበትም። ቅዱሳንን ከማክበር ውጭ ሌላ ባዕድ ነገር በጓዳም በጎድጓዳም ቤትም መቀመጥ በሴቶችም በወንዶችም የለም። ሜዳዎቹ ሁሉ የተቀደሱ መሆን አለባቸው። በዚህ ቅዱሳን በጸለዩበት ምድር ያልሆነ ከኦርቶዶክስ እምነት ጋር ማሄድ ነገር ጨርሶ መኖር የለበት። ቅድስና የዓመት ፕሮግራም አይደለም። የሳምንት የሰንበት ቀን ክርስቲያን ብቻ አይደለም። የወርሃዊ በዓልም የዓመት በዓል ቀን ብቻ ተቀድሶ ከዛ በኋላ ከዚሁ ሲወጡ ደግሞ ሌላ ዓለም መምሰል አይደለም። የተናገረው ቅዱስ ጴጥሮስ ምንድነው? በኑሯችሁ ሁሉ ቅዱሳን ሆኑ። በኑሮ ማለት ማለት ነው ኑሮ ማለት ህይወት ነው። ሕይወት ማለት ነፍስና ስጋችን ተዋህደው ባለበት ቅጽበት ሁሉ ደቂቃ ሁሉ በህይወት ካለ ሰከንዱ ሁሉ ካለ የቅድስና ህይወት መኖር ያስፈልጋል። በተቀደሰው ሃይማኖት ጸንቶ መኖር፣ በትዳር ንጹህ መሆን በጓደኝነት ታማኝ መሆን፣ በስራ ቦታ በየትኛውም በግልም ሆነ በመንግስት በማህበር ስራ ታማኝ መሆን እውነተኛ መሆን፣ አለማጭበርበር፣ አለመዋሸት። አሁን ሰው ጥሩ ክርስቲያን የሆነና እዛ ስራ ቦታ ሲሄዱ ግን አይታይ የክርስትና ይመለጥፋል፣ ያታልላል እ ጉቦ ይቀበላል። ከደሃው ላይ ያልሆነ የሌለውን ነገር ይጠይቃል። ዋጋ ይጨምራል። አሁ ታዲያ በኑሮ መቀደስ ነው። በርበሬው ላይ ሸክላ ከጨመረ ቂቤው ላይ ሙዝ ከጨመረ ምን ክርስትና ነው ይሄ? በኑሮ አለ መቀደስ እኮ ከዛ ሰርቆ ካመጣው እዚህ ሊሰጥ ይችላል። ይሄ ልክ አይደለም። በላብ ተሰርቶ ነው እዛም ቅዱስ እዚህም ቅዱስ መሆን ያስፈልጋል። እግዚአብሔር የውሸተኞች ተባባሪ አይደለም። ልባችንንም ኑራችንንም ህይወታችንንም ሁለንተናችንን ያውቃል። እኛ አርቴፊሻል የሆነ ነገር ስላደረግን ብዙ አንኖርም። ትንሹን ነገር አምነን ግን ብንኖር ያቺን ትንሽ ነገር ደስተኛ ያደርገናል። ሰው ብዙ ነገር ይጨማምርና በሽታ ይጨምራል፣ በሰውነቱም በሐሳቡ በማህበራዊ ህይወትም እባጭ የሆነ ነገር ያመጣል በጌቱ ግን እግዚአብሔር ይባረካት ንጹህ ነገር ሰላም ትሰጣለች እረፍት ትሰጣለች የህሊናው ቀሳ የለበት ታዲያ ንጹህ ለመሆን በኑሮ ሁሉ በትዳር በቤት በመንደር በጓደኝነት በስራ ቦታ በዓለም ሁሉ ቅዱስ መሆን ይቻላል የግድ ገዳም መግባት ዋሻ መግባት መዝጋት ብቻ ያ የፍጹም ነው። እንግዲህ ክርስትና ቅዱስ ለመሆን ወንጌል ምን ይላል? ባለ 30 ፍሬ ቀጥሎ ባለ 60 ፍሬ ቀጥሎ ፍጹም ከሆነ ባለ 100 ፍሬ ይላል። በክርስትና ህይወት ማለፊያው ስንት ነው? በዚህ ባለ 30 ማለፊያው ነው። በዚህ በሂሳብ ውስጥ ተማሪ አለፈ የሚባለው ከስንት ጀምሮ ነው? 50 ነው። እግዚአብሔር ግን 30 ማለፊያ ያደርጎታል። ይህ ማለት በሌላው መንፈሳዊ ቋንቋ ንጽሐ ስጋ ይባላል። ባለሰላሳ ስላሳ ፍሬ፣ ባለ ስልሳው ደግሞ ንጽሐ ነፍስ፣ ባለመቶ ንጽሐ ልቦና። ንጽሐ ልቦና ላይ ደረሱት አሁን አቡነ ገብረ መንፈስ ቅዱስ ናቸው። እኛ እንዳቅማችን ባለ ስላሳው መድረስ አለብን። ንጽሐ ስጋ ማለት ልባህ ነው የስጋ ንጽህና ውስጥ መድረስ ይሄ የቅድስና መጀመሪያ ነው። በእንግሊዘኛ ፒዩሪፊኬሽን ይባላል። ንፃ ስጋ አሳብን ንጹህ ማድረግ ሕሊና ንጹህ ማድረግ ከቆሻሻ ድርጊቶች፣ ንግግሮች፣ እይታዎች መጠበቅ ማለት ነው። ዓይንን መጠበቅ፣ ጆሮን መጠበቅ፣ ልብን መጠበቅ፣ እጅን መጠበቅ፣ እግርን መጠበቅ፣ ሕዋሳትን ሲጠበቁ ራሳቶች ሁሉ ማድረግ የሚገባቸው ሲያደርጉ በተፈጠሩበት ዓላማ ስላሉ ባለሰላሳ ይሆናሉ። ያጸድቃል ማለት ነው። አሁን እኛ የሚጠበቅብን እዚህ ጋር መድረስ ነው። እነዚህ ይህን ሁሉ አልፈው ስልሳውንም አልፈው ከነጽሀ ነፍስ መላእክትን ከማየት አልፈው ንጻ ልቦና ሲደርሱ ራሱን እግዚአብሔር ወደ ማየት የደረሱ ናቸው። እዛ ባይደረስ ይሄንን ዓለም ማየት እንዲቻል መገንዘብ እንዲቻል ማስተዋል እንዲቻል ግን ስጋችን ከርኩሰት መጠበቅ አለበት፣ ከኃጢአት መራቅ አለበት። ለመጽደቅ እግዚአብሔርን መፍራት ከኃጢአትም መራቅ። ከኃጢአት መራቅ ማለት ከስራ መውጣት ማለት አይደለም፣ ከዓለም ጨርሶ ርቆ መሄድ አይደለም። እዚሁ እየጸለዩ እዚሁ ቤተክርስቲያን እየሄዱ እየጾሙ እየሰገዱ እየመጸወቱ ካለም መራቅ ይቻላል። ወንጌል እየሰሙ እንደ ወንጌል ህግ ከኖሩ ይቻላል። ቢያንስ ሰላሳው ላይ ይደረሳል። አሁን ያማ ቢሆን ኖሮ ሁሉ ሰው ገዳም መግባት ነበረበት። ከንግድ ሳይለዩ ከዳኝነት ስራ ሳይለዩ ፕሬዚዳንት ይሆን ሚኒስትር ይሆን። ስድቅ መከልከል መራቅ አይችልም። ባለበት ትክክለኛ ስራውን ከሰራ ሁሉም መጽደቅ ይችላል። ዳኛው መጽደቅ ይችላል። ለምን ትክክለኛ ፍርድ መፍረድ ከቻለ ሀገር መሪው መጽደቅ ይችላል። በትክክል ህዝብ መምራት እግዚአብሔርን በመፍራት የሚመራ ከሆነ ይችላል። ነጋዴ መጽደቅ ይችላል። ያለ ማጭበርበር ያለ መዋሸት ከደሃ ላይ የጫና ባለመፍጠር በትክክል አንጡር ሀብቱን በመጠቀም የሚነግድ ከሆነ ይችላል። ገበሬው መጽደቅ ይችላል። ቅዱስ ለመሆን ነው በዓላትን የምናከብረው። ሰውነታችንን፣ ሕሊናችንን ነፍሳችንን ለማስቀደስ ነው እዚህ የምንመጣው። ከመጣን እንግዲ ሁለንተናችን ተቀድሶ መሄድ አለበት። ወንጌሉን ሰምተን ምስጋናውን አቅርበን ስዕለታችንን ሰጥተን እንደ ወንጌል የታዘዝነውን ሄደን ለመስራት ታዘን የምንሄድ ከሆነ ልማዳዊ በዓል አይደለም እኪ ጊዜው፣ መንፈሳዊ ኃይላችን እየጨመረ ቁም ነገራችን እየበዛ ክርስትናችን እየጠነከረ ኦርቶዶክስነት እየጠነከረ ሄዳ ክብርስትልም ጻድቁ ይባርኳቸው የእግዚአብሔር አምላካችን ቸርነቱ የጻድቁ አቡነ ገብረ መንፈስ ቅዱስ በረከታቸው፣ ረዴታቸው ከሁላችን ጋር ይሆ ቃል ኪዳናቸው ይጠብቀል። በቃል ኪዳናቸው እግዚአብሔር አምላካችን ኢትዮጵያ ሀገራችንን ይጠብቅልን።